ሰላም ጤና ይስጥልን ውድ አድማጭ ተመልካቾቻችን፣ የዕለቱን ዋና ዋና ዜናዎች ይዘንላችሁ ቀርብናል። በአጉት ከተማና በዙሪያው የሚገኘውን ሰፊ ቦታ በሸፈነው አውደ ውጊያ ከአረመኔው ቡድን 42 ጥቁር ክላሽ ለመረከብ ተችሏል። በመተማ ወረዳ ሽመለጋራ ላይ በተደረገ ውጊያም ከመቶ በላይ የአገዛዙ ወታደሮች መገደላቸው ተሰምቷል። የአማራ ፋኖ ብሔራዊ ኃይል ምስራቅ አማራ ቀጠና የምኒልክ ዕዝ አሃዶች በጥምረት ባደረጉት ተጋድሎ ድል እንዳስመዘገቡም ተነግሮላቸዋል። የአየር ወለድ ኮማንዶ ኃይሉ በሰባት ለሰባ ክፍለ ጦር ድባቅ ተብሏል። የጎንጅ ቆለላው የዮሐንስ አለማየሁ ሻለቃ ጠላትን በመጣበት እግሩ በታትኖ መልሶታል። የጄኔራል ተፈራ ማሞ ብርጌድ መብረቁ ሻለቃም የተለመደውን መብረቃዊ ጥቃቱን በባንዳ ሚሊሻዎች ላይ ፈጽሟል። ይድረስ ለመተከል ሕዝብ በሚል የተላለፈው ወሳኝ መልዕክት በአባገዳው ተመርቆ መተከልን ለመውረር ከመጣው ወራሪ ራሳችሁን ትጠብቁ ዘንድ እናሳስባለን ብሏል። ከንጉሥ ሚካኤል አሊ ኮር አዛዥ አርበኛ አብነው ታደሰ የተላለፈው የትግል ጥሪም እስከ ታህሳስ 15 የምህረት ጊዜን አውጆ ኋላ ላይ ግን ወዮልህ ባንዳው ብሏል። እነኚህንና ሌሎችንም መረጃዎች በዝርዝር ወደ እናንተ የምናደርስ ይሆናል። እናንተም የተወደዳቸው አድማጭ ተመልካቾቻችንም ቻናላችንን ሰብስክራይብ፣ ቪዲዮዎችንም ላይክና ሼር በማድረግ አብራችሁን በወዳጅነት እንድትዘልቁ በአክብሮት ተጋብዛችኋል። አሁን ወደ መረጃዎቹ እናልፋለን። ለማደኛው የ105ኛ ኮር 44ኛ ክፍለ ጦር እና የ109ኛ ኮር 77ኛ ክፍለ ጦር በጥምረት በመሆን 42 ጥቁር ክላሽን ማርከዋል ተብሏል። በአማራ ፋኖ ብሔራዊ ኃይል ቴዎድሮስ እዝ ስር የሚገኙት የ105ኛ ኮሩ 44ኛ ክፍለ ጦርና የ109ኛ ኮሩ 77ኛ ክፍለ ጦር ሰከላ ወረዳ በአጉት ከተማና በዙሪያው የሚገኘውን ሰፊ ቦታ ባካለለ አውደ ውጊያ ከአረመኔው ቡድን 42 ጥቁር ክላሽ ለመረከብ ችለዋል። 105ኛ ኮር ስር የሚገኘው 44ኛ ክፍለ ጦር ከቀናት በፊት በሰከላ ከተማ የወረዳ አስተዳደሩን ጨምሮ ብዛት ያለውን ሰራዊት በማስወገድ ታላቅ ጀብድ የፈጸመ ሲሆን በኅዳር 26 2018 ዓ ም ደግሞ በሰከላ ከሰከላ ከማንኩሳ ከቡሬና ከፍኖተ ሰላም ፒኤምፒና ዙ 23 ይዞ የመጣውን ኃይል ከቀኑ 9 ሰዓት ጀምሮ እስከ 12 ሰዓት በዘለቀ ትንቅንቅ አንድ ሻለቃ መሪን ጨምሮ ከ50 በላይ የጠላት ኃይልን ለመደምሰስ ችሏል ተብሏል። ከሳምንታት በፊት የስድስት ንጹሐንን ህይወት በቀጠፈበት በአጉት ቀጠና ተሰብስቦ በመምጣት ውድ ዕለት በአጉት ከተማ የተደረገውን የንጹሐንን ጭፍጨፋ የሚቃወመውን ህዝባዊ ሰልፍ ፋኖ አስገድዶ ነው ሰልፉ የተደረገው ለማስባልና ለፖለቲካ ትርፉ የሚውል ማታልያውን ለመስራት ባደረገው ሙከራ አገዛዙ ሰው በላ ቡድን መሆኑን የተረዳው ህዝብ ከአካባቢ በመሰሽ ምንም አይነት ሰው ሳያገኝ ሳይሳካለት የቀረበትን ክስተት መፈጠሩም ታውቋል። በዛሬው ውጊያ ደግሞ የአገዛዙ ኃይል ነፍሱ ያልወጣ ቁስለኛን ጭምር በመጣል የፈረጠጠ ሲሆን በርካታ ኃይሉም ያነሳው ጠፍቶ በየጥሻው ወድቆ የጅብ ቀለብ ሊሆን በቅቷል ተብሏል። ከአጉት እስከ ጅግሪታ ያለውን ማሳ በሬሳ ተሞልቷል የሚሉት ዘገባዎች በከተማዋ የሚገኙ ሱቆችና የግለሰብ ቤቶችን በሙሉ እየዞሩ ሲዘርፉ የህዝቡን ንብረት በመኪና ሲጭኑ ያሉት ያገዛዙ ወንበዴዎች የዘረፉትን ሳይወስዱ ብሬንና ስራይፐርን አስረክበው ሲጨርሱ ዛሬም እንደገና 42 ጥቁር ክላሽ እና በአስር ሺዎች የሚቆጠር ተተኳሽን ጨምረው አስረክበው ሬሳቸውን አዝረክርከው ከአንድ ቲም በላይ ቁስለኛን አስማርከው አንገት ድረስ የቆፈሩትን ምሽግ ለቀው ነፍስ ውጪ ነፍስ ግቢ ሩጫ በማድረግ ቢሸሹም፣ በዚህ ሰዓት ግን ባሉበት ተከበው መውጫተው ይገኛሉ ሲሉ ዘገባዎቹ ጠቁመዋል። ከኮር አደረጃጀቱ ወዲህ ለመጀመሪያ ጊዜ በተሰራው በዚሁ የሁለቱ ኮሮች ጥምረት እልህ አስጨራሽ ጥንቅንቅ በማድረግ አስደማሚ የሆነ ድልን ተቀዳጅተው የጠላትን ቅስም በመስበር ምርኮ በምርኮ ተንበሽብሸዋል ተብሎላቸዋል። የወንድሞቻችንን ደም የህዝባችንን መልህ ቁጭትም በተጠናከረ ሁኔታ ወኔ በተሞላበት እርምጃ መመለሱ ቀጥሏል ሲልም የ44ተኛ ክፍለ ጦር ህዝብ ግንኙነት ፋኖ አለበላወቅ ዘግቧል። በመተማ ወረዳ ሽመለጋራ ላይ በተደረገ ውጊያም ከመቶ በላይ ያገዛዙ ወታደሮች መገደላቸው ተሰምቷል። ውጊያው በሶስት አውደ ግንባሮች የተደረገ ሲሆን በዚህም ከተገደሉት ከመቶ በላይ ያገዛዙ ወታደሮች በተጨማሪ ወታደራዊ ተሽከርካሪዎችን መውደማቸው ታውቋል። በተመሳሳይ የራስ አሞራ ውብነ ብርጌድ ፋኖችም ከማክሰኝት በቅርብ ርቀት በጉዞ ላይ በነበሩ የጠላት የብልጽግና ወታደሮች ላይ ስኬታማ የሆነ የደፈጣ ጥቃት በመፈጸም ድል መቀዳጀታቸው ታውቋል። ጥቃቱ የተፈጸመው ከጎንደር ወደ ባህር ዳር በበርካታ ተሽከርካሪዎች ተሳፍረው ሲጓዙ በነበሩ የአገዛዙ ወታደሮች ላይ ነው። 103ኛው የአየር ወለድ ኮማንዶ ኃይል በአማራ ፋኖ ብሔራዊ ኃይል ደቡብ አማራ ቀጠና አሳምነው እዝ አጼ ዘረ ያዕቆብ አንደኛ ኮር በ77 ክፍለ ጦር ድባቅ ተመታ ተብሏል። የአገዛዙ ኃይል የአጼ ዘረ ያዕቆብ አንደኛ ኮር 77 ክፍለ ጦር አናብስቶች አሉበት ወደ ተባለው ከባቢ ዘልቆ በመግባት ከበባ ለማድረግ ቢሞክርም በከንደነበልባሎቹ ሙትና ቁስለኛ ሊሆን በቅቷል። የአጼ ዘረ ያዕቆብ አንደኛ ኮር የ77 ክፍለ ጦር ህዳር 27 2018 ዓ ም በኤፍራታና ግድም ካራ ለጎማ ቀበሌ ከፋኖ ጋር ባደረገው ውጊያ አከርካሪውን የተመታው ወንበር አስጠባቂው መከላከያ ሰራዊት የፋኖቹን በትር መቋቋም አቅቶት በመሸሽ ላይ በነበረበት ሰዓት አቶ ምሻው ከፈለኝ የተባለውን አንድ አርሶ አደርን በግብርና ስራው ላይ ባለበት በግፍ ረሽኖት ሄዷልም ተብሏል። የአማራ ፋኖ ብሔራዊ ኃይል የምስራቅ አማራ ቀጠና የምኒልክ ዕዝ አሃዶች በጥምረት ባደረጉት ተጋድሎ ድል እንዳስመዘገቡም ተነግሮላቸዋል። በምኒልክ ዕዝ አብራክ ውስጥ ያሉት የደጋው መብረቅ ኮር እና የምስራቅ አማራ ኮር ሁለት ዞብላምባ ክፍለ ጦር በደላንታ ወረዳ በጠላት ላይ በጋራ በፈጸሙት ጥቃት ድልን ተቀዳጅ ተውለዋል። የደጋው መብረቅ ኮር ጽናት ክፍለ ጦር እና የኮር ሁለት ዞብላምባ ክፍለ ጦር ሶስተኛ ራያ ሻለቃ እና ሰባተኛ ሻለቃ የጠላትን አከርካሪ በመስበር ታሪክን በአሮጌው ጃኑስ እና በቦረና ኪዳነ ምህረት ላይ ሰርተውለዋል። ህዳር 27 2018 ዓ.ም ደላንታ ወረዳ ፀሐይ መውጫ አሮጌው ጃኑስ ላይ ከጠዋቱ 12 ሰዓት እስከ 2 ሰዓት ድረስ በዘለቀው አውደ ውጊያ የአገዛዙን ቅጥረኛ ሰራዊት ስቦ በማስገባት በርካቶቹን ሙት ገሚሶቹንም ቁስለኛ ለማድረግ ተችሏል። የአማራ ህዝብ ሆኖ የተነሳው የብልጽግና ቡድን በዛሬው እለት በተሽከርካሪ አስክሬኖቹንና ቁስለኞቹን እያነባበረ ወደ ቁስጢንጢና ካምፕ ሲያመላልስ ውሏልም ተብሏል። የጎንጅ ቆለላው የዮሐንስ አለማየሁ ሻለቃ ጠላትን በመጣበት እግሩ በታትኖ መልሶታል ተብሎለታል። በአማራ ፋኖ ብሔራዊ ኃይል ቴዎድሮስ እዝ 12ተኛ ኮር 33ተኛ ክፍለ ጦር ስር የሚገኘው የዮሐንስ አለማየሁ ሻለቃ ወደ ዜጋንሳ ቀበሌ የተንቀሳቀሰውን ጠላት በደፈጣ በመበታተን ወደ መጣበት መመለስ ችሏል። ወንበር አስጠባቂው መከላከያ ሚሊሻዎችን በማስከተል ወደ ዜጋንሳ ቀበሌ ከሌሊቱ 9 ሰዓት ቢሄድም እንዳሰበው ሳይሆን ቀርቶ በደፈጣና በሌላ አቅጣጫ ቆርጦን በመግባት ለአፍታም ሳይቆይ ተርገብ ግቦ ሊመለስ ተችሏል። በዚህም አራት የመከላከያ አባላቱን በሞት ያጣውና ሶስቱ ደግሞ የቆሰሉበት ጠላት እንደለመደው አትርሴ በልስቴ የተባለ ንጹህን ቤት አቃጥለው ከብቶቹን የሚይዘው የሄዱበት ሲሆን በአርሶ አደሮች ቤት በመዘዋወርም ሊጥና ዱቄት ደፍተው ተመልሰዋል ሲል የመቶ ሁለተኛ ኮርስ 33ኛ ክፍለ ጦር የጎንጅ ቆለላ ወረዳ ጊዜያዊ መንግስት አስተዳደር ሚዲያና ኮሚኒኬሽን ክፍል ዘግቧል። የጄኔራል ተፈራ ማሞ ብርጌድ መብረቁ ሻለቃ የተለመደውን መብረቃዊ ጥቃቱን በባንዳ ሚሊሻዎች ላይ ፈጽሟል። ደቡብ አማራ ቀጠና ሳምነው እዝ ስር ከሰምኮር ህዳር 26 2018 ዓ.ም ላይ በነበልባል ክፍለ ጦር ጄኔራል ተፈራ ማሞ ብርጌድ በኩል በመብረቁ ሻለቃ በኩል በአረርቲ ከተማ ውስጥ በሚገኙ ባንዳ ሚሊሻዎች ላይ አስገራሚ የቦምብ ጥቃትን ፈጽሟል። ይህ ጥቃት የተፈጸመው በሸዋገነት አካባቢ ሲሆን፣ ይህ ቦታ ከከተማው ወደ አዲስ አበባና ሞጆ እንዲሁም ወደ ናዝሬት መውጫ መሆኑም ታውቋል። በዚህ አካባቢ ጨለማን ተገን እያደረጉ በኬላ ጥበቃ ሰበብ ለዝርፊያ በተሰባሰቡት ኃይሎች ላይ የቦምብ ጥቃት እንዳካሄዱም የበብረቁ ሻለቃ ሸማቂ ፋኖች አስታውቋል። በቦምብ ጥቃቱ ሁለት የሰራዊቱ አባላት የተደመሰሱ ሲሆን ሶስቱ ባንዳ የሚሊሻ አባላት ደግሞ በከፍተኛ ጉዳት ምክንያት በሕክምና ላይ እንደሚገኙ የውስጥ መረጃዎች አረጋግጠዋል። ከዚህም በተጨማሪ በነበልባል ክፍለ ጦር የከተማ ሸማቂ ፋኖች የሚደርስባቸውን ጠንካራ ምት በመሸሽ ወደ ከተማ የኮበለሉ ያገዛዙ ተላላኪ ባንዳ ሚሊሻዎች እንዳሉ መረጃዎች አረጋግጠዋል። በአካባቢው አጠራር መዥገሮች እየተባሉ የሚጠሩት የስርዓቱ ወንበር ጠባቂዎች ስልጣን ናቸውን ተገን በማድረግ ህዝብን ሲዘርፉና ሲመዘብሩ ከቆዩ በኋላ በተፈጠረባቸው ምት በመደናገጥ እንደፈረጠጡ፣ በተለይም ጸጋይ ንጉሴ የተባለው ባንዳም በገዛ ጓዶቹ ተይዞ በእስር ላይ እንደሚገኝ ለመስማት ተችሏል። ለዚህ የተዳረገው ደግሞ በጋራ የዘረፉትን ብር ይዞ ሊጠፋ ሲል በመያዙ እንደሆነም አረጋግጠናል ሲል የነበልባል ክፍለ ጦር ሚዲያ ክፍል ዘግቧል። ይድረስ ለመተከል ሕዝብ በሚል የተላለፈው ወሳኝ መልዕክት ሲነበብና ሲዘዋወር ውሏል። በወለጋው አባገዳ ተመርቆ መተከልን ለመውረር ከመጣው ወራሪ ራሳችሁን ትጠብቁ ዘንድ እናሳስባለንም ብሏል። በመተከል ዞን ቡለንና ድባጤ ወረዳዎች የሚገኙ የአማራ ተወላጆች ራሳችሁን ጠብቁ አደራ አደራም ተብሏል። በቁጥር ከ200 በላይ የሚሆን የኦነግ ሸኔ ነፍሰበላ ቡድን ከወለጋ ዞን ሆሮ ጉድሩ ሾኮ ቀበሌ በአባገዳ ሽማግሌዎች ተመርቆ መላ ላኩን መረጃዎች ጠቁመዋል። ይህ ነፍሰ በላ የአራዊት ቡድን አባይን ተሻግሮ ደባጤ ወረዳ ሙዛን ቀበሌ ተጠግቶ እንዳለ በቆርቃ ቀበሌ ለማረፍ በማሰብም ነባሩና ካምፕ ሰርቶ የሰፈረው ጽንፈኛው ሸኔ ሊቀበላቸው ከጎንጎ ቀበሌ እየተዘጋጀ እንደሆነም ተገልጿል። ስለሆነም ደባጤ ቡለን እንዲሁም መላው የመተከል ህዝብ ይህንን ተስፋፊ ዘረኛ ቡድን ተደራጅተ ለመመከት ዝግጅትን ታደርግ ዘንድ እናሳስባለን ተብሏል። በተጨማሪም በአካባቢ የሚንቀሳቀሰው የቴዎድሮስ ዕዝ የአካባቢውን ማህበረሰብ በማስተባበር የማደራጀት፣ የመመከት፣ የመከላከልና ራስን የማስከበር ስራው እንዲደረግ እገዛችሁ እጅጉን ያስፈልጋል ሲልም መልእክቱ ህዝቡን መክሯል። በሌላ በኩል በሚኒሊክ ዕዝ ስር ከሚገኘው ከንጉስ ሚካኤል አሊ ኮር አዛዥ አርበኛ አብነው ታደሰ የተላለፈው የትግል ጥሪ በዛሬው ዕለት በሰፊው የተነበበ ነበረ። በመጀመሪያ ደረጃ ለሁሉም አማራና የህልውና ትግላችን ደጋፊዎች ለሆናችሁ ሀገር ውዳድ ኢትዮጵያውያን እንኳን ደስ አላችሁ ማለት የምሻው የአማራ ፋኖ የጄኔራል አሳምነው ጽጌን የኑዛዜ ቃል አክብሮ በቅንጅትና በአንድነት እየታገለ መሆኑን በማብሰር ነው ሲልም መልእክቱን ጀምሯል። ቀሪው ስራችን አንድ እናት ድርጅት መመስረት ነው። ይህም በቅርቡ እንደሚሳካ ጥርጥር የለኝም ብለዋል። እንደምታውቁት እኛ አማሮች በፋሽስቱ አብይ አህመድ መንግስት የተከዳንና ጥርስ የተነከሰብንን አማራን ላጠፋ ነው በማለት አብይ አህመድ ቃል በቃል ለኦሮሞ ተወላጅ የፌዴራልና የኦሮሚያ ክልል ባለስልጣናት መናገሩን የተከበሩ አቶ ታዬ ደንዳ ማጋለጣቸውም የሚታወስ ነው ብሏል። የማጥፋት ፕሮጀክቱ ትግበራው ከተጀመረም እነሆ አመታት ተቆጥረዋል። አብይ አህመድ ከእነ ጄኔራል አሳምነው ጽጌን ገድሎ ክልላችንንም አሰርሮ በክተት መክት ስራ ስትራቴጂ ህዝባችንን አስጨፍጭፎ ሲያበቃ በድህረ ሰሜኑ ጦርነት ወቅት ደግሞ ፋኖን ትጥቅ አስፈትቶ አማራ ክልልን አባወራ የሌለው ቤት በማስመሰል ህዝባችንን ለማጥፋትና የአማራን ጥንተ ርስት ለመቀማት አስቦ ብዙ ርቀት ሄዷልም ሲል አስቀምጧል። በዚህም መሰረት በህግ ማስከበር ስም አማራን ለመጨፍጨፍና ፋኖን ትጥቅ ለማስፈታት ዘመቻ መጀመሩና በርካታ ንጹሐንን መግደሉ ይታወቃል ያለው አዛዡ፣ ይህንን መንግስታዊ ክህደት በመቃወም አማራ አይጠፋም ትጥቁንም አይፈታም ብለን ወደ ጫካ በመ መግባት አፈሙዝን ወደ ህዝባችን ጠላት አዙረናልን ብሏል። አማራ ሲፈናቀል፣ ሲገደል፣ ሲታሰርና ሀብት ንብረቱም ሲዘረፍ ቆምናና የሚልቁንስ ባለጋራችንን እየገደልን እንሞታለን ብለን ፈንነናል ሲልም አቋሙን አስረግጧል። ኦሮሚያ ክልል ውስጥ የሚኖሩ አማሮችን በጅምላ ሲያቃጥሉና አንዲት ነፍሰ ጡር እናትን ሆድ በስለት ሰንጥቀው ሽሉን ሲያፈነዱ አማራ የሆነ ጽንስ ጭምር መኖር የለበትም ብለው በማወጃቸው መሆኑን ልብ ብለናል ሲልም አስቀምጧል። ወደ አዲስ አበባ አማራ እንዳይገባ ሸኖና ሰንዳፋ ላይ በ በኦሮሞ መንገድ ሲዘጋበትና በየጊዜው ሀገር አቋራጭ አውቶቢስ እየታገተ መንገደኞቹ ታፍነው ተወስደው በሸኔ ሲገደሉ፣ መስጂድ እና ቤተ ክርስቲያኖቹ ሲቃጠሉ አማኞቹም ሲረሸኑ፣ እንዲሁም አማራ በመሆናቸው ብቻ ወገኖቻችን በኦሮሚያ ክልል በየጊዜው በኦነግ ሸኔ ሲገደሉ እና ሲፈናቀሉ፣ ይህም አልበቃ ብሎ እዚሁ ክልላችን ውስጥም መንግስት ተላላኪውም ካድሬ ለአርሶ አደሮችን በቂ ማዳበሪያ ላለማቅረብ ወስኖ አማራን በረሃብ እንቀጣለን ብሎ ቆርጦ ሲነሳ ማስተውልናል ይሆናል ብለዋል። ክልላችን ውስጥ የማዳበሪያ እጥረት የገጠመን ተረኞች ሆን ብለው ማዳበሪያውን ኦሮሚያ ክልል ከዝ ነው ስላቆዩት ነው ብለዋል። ለአማራ ያላቸው ጥላቻ ከልክ ያለፈ ነው። ስለሚፈሩን እንደምንም ብለው ረሃብና ለስደት እንዲሁም ለሞት እንድንጋለጥ ይሰራሉ። የሴራቸው የገባውና ቀድሞ የነቃው ፋኖ በአራቱም የአማራ ግዛት አገር ያወቀው ፀሐይ የሞቀውን አኩሪ ገድል መፈጸሙን ቀጥሏልም ሲል አስቀምጧል። ወገኖቻችንን አትግደሉብን ብለን ሰልፍ ስንወጣ ለቅሶ አይሰሎቻችሁ ወይ በማለት ሰላማዊ ትግልን ብልጽግናዎቹ አጣጥለውብናል። ችግር አለ፣ ችግሩ ይፈታ ስንልም ችግር ፍቱልን ያለውን አካል በማሰር ነው መልስ የተሰጠን። ሰላማዊ አማራጭ እንደማያዋጣ አውቀን እጅጉን ተገፍተንና ግፍ ተፈጽሞብን ዘራችንም እየሳሳ ስለሆነ ነው የትጥቅ ትግል የጀመር ነው ሲልም አዛዡ አስቀምጧል። ታዲያ ይህንን የህልውና ትግል ለማደናቀፍ የሚጥር ባንዳ ወዮለት፣ ባንዳ ሁላ ለራሴ በል ሲልም ምክሩን አሰምቷል። እንግዲህ ባንዳን አንምርም ያለው አዛዡ አንዲት ብርጭቆ ውሃ ውስጥ ጠብታ መርዝ ከተጨመረ ውሃው ይመረዛል ሲልም አስረድቷል። ንጹሕ ህዝብ ውስጥ አንድ ባንዳ ካለ ህዝቡ በየጊዜው ዋጋን ይከፍላል። በአንዳንድ ባንዳ ምክንያት ህዝባችን ዋጋ መክፈል ስለሌለበት ተባብረን ባንዳን እናጸዳለን። ለዚህ ተልዕኮ ደግሞ ህዝባችን ሊተባበረን ይገባል ሲልም አሳስቧል። የአማራን ህዝብ ክብር ና ጥቀም የሚያስከብር እንዲሁም አማራ የሚለውን ስም በበጎ የሚያስጠራ የአባቶቻችንን አትንኩ ባይነት የሚዘክር ድንቅ ስራ እየሰራ ያለው የአማራ ፋኖን ከድሉ አደባባይ ሳይደርስ ለመመለስ የሚታትር ባንዳ መጨረሻው ሞት ነው ሲልም አስቀምጧል። ከእንግዲህ በራሳችን ባንዳዎች ላይ የምንወስደው እርምጃ ከባድ እንደሚሆን ጥርጥር የለውም በሚለው ማስጠንቀቂያውም ፋኖ የብረሃው ሙቀትና፣ የደጋው ብርድ፣ የስንቅ ጥረት ብሎም የጥቁር አማሮችን ቅፋትነት ሳይበግረው የክረምቱ ዶፍ ዝናብ ሳይገታው ለአማራ ህዝብ ዘብ ሆኖ ሌት ተቀን ትንቅንቅ ላይ ነው። መከላከያ ሰራዊት ግን የኦሮሞ ወንበር አስጠባቂና የአብይ አህመድ ገረድ ሆኗል። ይህንን ሰራዊት አጥፍቶ አብይን ለፍርድ ማቅረብና የአማራን ህዝብ እንባ ማበስ ደግሞ የፋኖ ግዴታ ነው ብሏል። አማራውያን ሆይ ሚሊሻ አድማ ብተናና ፖሊስ እንዲሁም መከላከያ ውስጥ ዘመድ ወዳጅ ያላችሁ መክራችሁ ወደ ቤቱ አስገቡ። በተለይ ሚሊሻ በአስቸኳይ ቢቻ ላዳሩን ወደ ቤቱ እንዲገባ ይነገረው። ይህ ሳይሆን ቢቀር ግን እኛ ከእንግዲህ ባንዳን ስለማንምር በገቡበት ገብተን እንደመስሳቸዋለንም ብሏል። ይህ አዋጅ ታውጆ የሚተርፍ ባንዳ ላይኖር ይችላል። አንዳንዶች ተደብቀው ውለው ቢያድሩም መጨረሻቸው ግን አያምርም። መንግስትን አስመድምድነዋል። ክልላችንን ከ80 ፐርሰንት በላይ ተቆጣጥረነዋል። ይህንኑ ሀቅ ቢቢሲም ለዓለም አውጆታል። በቅርቡ የማዕከላዊ መንግስት መቀመጫ የሆነችውን አዲስ አበባ ከተማን እንደምንቆጣጠርም ተገማች ነው። ፋኖ በጎጃም እና በሸዋ እንዲሁም በሸዋና በጎንደር ብሎም ወሎ ሰፊ ግዛቱን ተቆጣጥሮ እያስተዳደረ ሲሆን ወደፊት የሚያደርገው ግስጋሴም እንደቀጠለ ነው። በምዕራብ ወሎ ግንባርም ከፋሺስቱ አብይ አህመድ መንግስት በርካታ ቀጠናዎችን ነጻ አውጥተን የጊዜያዊ መንግስት መዋቅርን ዘርግተን ህዝባችንን እያስተዳድርን ነው። የድል ባለቤት መሆናችን አይቀርም። እውነትን ስለያዝንና ግፋን ገሽግሾን ስለተነሳን እናሸንፋለን። ስለዚህ ባንዳ ሆይ ቶሎ ወደ ቤትህ ተመለስም ብሏል። በየዕለቱ የወገኖቻችን ደም እየፈሰሰ ተሰምቶ የማይታወቅ ግፍም በአማራ ምድር እየተፈጸመ ነው። በያዝነው ወርም የካህን ሚስትን ጨምሮ በድምሩ ሶስት መጫት እናቶች መካነ ሰላም ከተማ በሚገኘው አድማ ብተና ካምፕ ውስጥ በአንድ የፋሺስቱ መንግስት የጸጥታ ኃይል አባል መደፈራቸው የሚታወቅ ነው። ከሌላው ወረዳ ውስጥም ቲርቲራ ታዳጊ ከተማ አጠገብ የቀንሶ መንደር ነዋሪ የሆነው አቶ ሁሴን ከማል የተባለው አርሶ አደር አጨዳ ላይ ሳለ ህዳር 23 ቀን 2018 ዓ.ም በአድማ ብተናዎች እንደተረሸነ ለማረጋገጥ ተችሏል። ህዳር 22 2018 ዓ ም ጃማ ወረዳ ደጎሎ ከተማ ውስጥም አንዲት ከአረብ ሀገር ተመላሽ እህት በመከላከያ ሰራዊት ተኩስ ተገድላለች። የንጉሥ ሚካኤል አሊ ኮር በሚንቀሳቀስበት በምዕራብ ወሎ ግንባር ብቻ ሳይሆን በመላው አማራ ዘግናኝ ግፍ በህዝባችን ላይ እየተፈጸመም ነው። ይህ የግፍ ግፍ ሊቆም የሚችለው አንድ ሆነን መታገል ስንጀምር መሆኑንም መገንዘብ ያስፈልጋል። ስለዚህ ከጠላት ጎን ተሰልፋችሁ ወገናችሁን እየወጋችሁ ያላችሁ የሚኒሻ የአድማ ብተናና የፖሊስ እንዲሁም የመከላከያ ሰራዊት አባላት ከዛሬ ህዳር 27 ቀን 2018 ዓ.ም ም ጀምራችሁ እስከ ታህሳስ 15 ቀን የሚቆይ የምህረት አዋጅ ይፋ ስላደረግን ይህንን ወርቃማና ታሪካዊ ድል እንድትጠቀሙበት ስንል ከወዲሁ እያሳሰብን ጠላትን ከድታችሁ ስትመጡ እኛ በበኩላችን ለምታስረክቡን ተገቢውን ካሳ በመስጠት ወደምትፈልጉበት ቦታ ለመላክ ዝግጆች መሆናችንን እንገልጻለን ብሏል። አብሮን ለመታገል ፈቃደኛ ለሚሆነው ሁኔታዎችን የምንመቻችለት ይሆናል ሲልም ቃሉን ሰጥቶ ጥሪውን ቋጭቷል።